ስራ መተቀመኩኝ እሷ ገር ማንጋ ሴትዮዋ ጋ መሰራበት ቤት ሁለተኛው ቤት ማለት ነው። የመጀመሪያው ቤት ቢሮ መለሰችሽ። ሁለተኛው ቤት እሱ ጋ ነው ፈጅኩ። እሷ ናት የመለሰችው ተቢሮ። እሷ ጋ ወደ እሷ ጋ ነው የተመለስኩኝ። መለሰሽ፣ እዛው ቤት ነው እነሱ እዛ ተመለሻሉኝ። ተመለሺ፣ ዴሞዝሽን ትሰጫለሽ አሉኝና ተመለስኩኝ እሷ ጋ። የከለከለችኝን የሶስት ወር ሰጠችኝ። ተዛ ደግሞ መልስ አከለከለችኝ። እኔ እንዲህ ቤት ነው እኮ የሰራሁት እኮ መጀመሪያ ቢሮ ከመመለስሽ በፊት እኮ እዛ ቤት አስር አመት ሰራሽ። አዎ ታስር አመት በላይ አሁን ቤት አስር አመት ሰራሽ። አንድ ቤት አስር አመት ሰራሽ። የስንት ጊዜ የስንት አመት ደሞዝ ተከፈለሽ? እኔ አንድ ቤት አስራ አምስት አመት ያኔ ተመጣው ጀምሬ አንድ ቤት ነው የሰራሁት በቃ እሺ አስራ አምስት አመት ሰራሽ አንድ ቤት ጠፍ ሮን አምስት ልቀይራት አንድ ቤት አስራ አምስት አመት ሰራሽ ስጠይቅሽ ጥያቄውን አጭር መልስ ስጭኝ እሺ አንድ ቤት አስራ አምስት ዱባይ ከመጣሽ አስራ ሰባት አመትሽ ነው አንድ ቤት አስራ አምስት አመት ሰራሽ የስንት አመት ደሞዝ ተከፈለሽ የአምስት አመት ደሞዝ 17 ዓመት ውስጥ አገር ቤት ገብተሻታል? አላውቅም። በ15 ዓመት ውስጥ ምን ያህል ዓመታት ቤተሰብ ጋር ደወልሽ? ለአምስት ዓመት እየደወልኩ ነበር። ለአምስት ዓመት ደሞዝ እየወሰድኩ ነው ያለሁት። ለአምስት ዓመታት ደሞዝ እየወሰድሽ እንደነበር ጽፌአለሁ እኔ። ተፊቱን ምስልኬ የለኝም ነበር፣ በእነሱ ነበር ምደውለው በሰዎቹ። ከአምስት ዓመት በኋላ አናስደውልም ብለውሽ ነው? አናስደውልም ማለችኝ። ሰውየና ሴትዮዋ ተለያዩ በኋላ አናስ ደውልሽ ማለት ልህር ስላት ባዝቦርትሽ እኔ ጋር አይደለም እሱ ይዞ ሄዷል አለች ትለይ ነበር። ባዝቦርት ያልቋል ይቃማል አላሰሩልኝም። እኔ ጋር አይደለም ባዝቦርትሽ፣ ሰውዬው ይዞ ሄዷል። አንድ ቤት ውስጥ አስራ አምስት አመት ስትሰሪ ለአምስት አመታት በሰላም ደሞዝሽ ሲከፈልሽ ቤት አዎ። በሰላም ቤተሰብ ጋር ትደዊ ብርም ትልኪ፣ ደሞዝሽም ይሰጥሽ ነበር። ከአምስት ዓመት በኋላ የምትሰሪባቸው ሰዎች ባልና ሚስት ተጣልተው ሲለያዩ፣ ባል ሲሄድ ሚስት ጋር ቀረሽ አንቺ። ሚስትም ፓስፖርትሽ ባል ይዞት ሄዷል። ከዚህ በኋላ ቤተሰብ ጋር ትደዊም ብላ እንደማገት ያለ ደሞዝ አስር ዓመታትን ቤተሰብ ጋር ሳታስደውልሽ፣ ደሞዝ ሳትከፍልሽ አስር ዓመታትን አሰራችሽ። ትክክል ትክክል። እሺ ደሞዝሽ ስንት ነበረ? በስምንት መቶ ነው የመጣ። ከአስር ዓመት በኋላ ምን ተፈጠረ? ከአስራ አምስት ዓመት በኋላ የተፈጠረው ልጆቹም ሁለት ልጆች ያሉ ነበር። ማሳድጋቸው ትተዋት አባታቸው ጋር ሄዱ። አድገው ያሳደግሻቸው ልጆች ከአስር ዓመት በኋላ አድገው ወደ ተፋቱት ወደ አባታቸው ጋር ሄዱ። የምታሳድጊያቸው ልጆች ስለዚህ አንቺ እና ሴትዮዋ ብቻ ቀራችሁ ቤት ውስጥ እንዴዛ? ነው እኔ እና ሴትዮዋ ብቻ ቀረን ቤት ውስጥ ኦኬ እሺ። ከዛስ ከዛ ሰውየው አንድ ጊዜ መጣና ሰውየውና ልጅቱ ተቤት አወጡኝ። ወጣሁኝ። ተሷ ጋር ማለት ነው ማለት አውጡኝ ማለት ሴትዮዋ ሳታቅ ነው። ሴትዮዋ ታታቅ ግን ሴትዮዋም አወቀች። ከዛ መጀመሪያ አይ ከመጀመሪያው ከማወቀው በፊት ሴትዮዋ ሳታቅ መጥተው ወሰዱሽ፣ አባትና ልጅ፣ የፈታት ባሏ ማለት ነው። ከተፈቱ ከስር ዓመት በኋላ መጥቶ ከልጁ ጋር ወስደው የት ወሰዱሽ እምባሳት ወሰዱኝ አቡዳቢ አቡዳቢ እምባሳት አቡዳቢ አቡዳቢ እምባሲ ወሰዱሽ ኦኬ እሺ እምባሲ ወስደው ለኢትዮጵያ እምባሲ ሰጡሽ ሰጡ ለኢትዮጵያ እምባሲ ተዛ ለኢትዮጵያ እምባሲ ሄዶ ነገርኳቸው ሁሉንም የአስራ አመት ደሞዝ እንዳልተወሰድኩኝ እንዴት ተከለከልኩኝ ቤተሰብ ጋር ወጭ አላቅም ነበር ሁሉንም ነገርኳቸው ተዛ ምን አሉኝ ፓስፖርትሽ ቀራማ ብዙ ቀራማ አለው ይሄን ሁላመት ይቃማ አላሰራሽም አሁን ወደ ክስ ልንጀምርልሽ ወደ ፖሊስ ጣቢያ ብንወስድሽ አንቺን ነው እንጂ ይዘውሽ አገርሽ ምጆርሽ ምንም እጅሽ አይታይሽኛ ምንም ማረግ አንችልም አሉኝ ኤምባሲ ነው ይሄንን ያለሽ አዎ ከዛ ፓስፖርትሽን አሳዲሰሽ ይቃማ ሰርተሽ አሰርተሽ ነይ ቶሎ ከዛ እኛ ወደ ክስ ገብተን እናግዝሻለን አሉኝ ተመለስኩ ተሰውየው ጋር ወሰው የው ጋ እሱ ማእሳ አደሰ ባዝቦርት የዛ ጊዜ ደግሞ መህብረት ወርዶ ነበር። ቀራማ ሁሉ ባዝቦርት ላይ ያለው ለ ባዝቦርት ካም ብዙ ቀራማ አለው ይ ሁላ ዓመቱ ቃታሳ አዲስ ማደል ቀራማ ሁሉ እንትወረደልኝ የምረት አዋጅ ወጥቶ ነበረ። ሰውየው በምረት አዋጁ አሰራለሽ? አዎ እንደዛ ነው፣ አሰራለኝ። ሁሉም ቀራማ ወረዴ ይቃማ ማሰራሁ በሰውየው ጋ ሰውየው ጋ ቁጭ ብዬ እየሰራሁ ማለት ነው። ልጆቹ ጋ ሰውየው ጋር እየሰራሁ ባወቀች ሰዓት ቤት መጥታ ልትመታሽ ወይ ልትወስድሽ አልሞከረችም? አልመጣችም፣ አልሞከረችም። ሰውዬው ደሞ ተበታሰቦች ጋር ነው የተቀመጠው። ከዛ እየሰራሁኝ ፓስፖርቴንም አሳደስኩኝ፣ ይቃማም ሰራልኝ። ሰውዬው ግን ይቃማ በራሴ ደሞዝ ነው የሰራልኝ። እ እየሰራሁኝ እሱ ጋ ከደሞዜ ላይ የአራት ወር ደሞዝ ገንሶ ወስዶ ሰራልኝ። ይቃማ ግን ሰውዬው ጋር በእሺ ነው የሰራሁት። ኦኬ በአንድ ሺ ከዛ በአራት ሺ ድርሃም የአራት ወር ደሞዝሽን ወስዶ ይቃማ አሰራለሽ? አዎ አሰራለኝ። አመት ተቀመኩኝ ሰውየው ጋር አመት ዴት ተቀመኩም ባስቦርቲን እያሳደስ ይቃማይንም እየሰራሁኝ። እንደገና በተሰብም ጋር ደወልኩ የተገናኘሁኝ፣ እነሱን እያለቀሱ ነው የቶሎ ነው የቶሎ ሁሉንም ትተሹ ነው የቶሎ እያሉኝ አሰራሁኝ። ሁሉንም ወደ ንባሳ ተጅ ደሞዜን እንዲቀበል የፊቱም ለእንዲ ይቅርታ ከአስራ አምስት አመታት በኋላ የቤተሰብ ቁጥር አልጠፋብሽም? ከጭንቅላትሽ አንድ ቁጥር አገኘሁኝ። ደብተር ላይ ጥፌ ያስቀመኩት ነበር አዲስ አበባ ወደዚ ስመጣ የሸኘኝ። ከዛ እሱን የበሽር ያሰል ልጅ ነኝ ስለው ትዝ አለው። ቤተሰቦችሽ እየፈለጉች ነበር ብሎ እሱ ደግሞ ወደ ቤተሰቦች ጋር አገናኘኝ። ጥሩ እሺ። ከዛ ይህንን ሁሉንም ጨረስኩኝና የቃማዬንም ጨርሽ አሰራሁኝ። ፓስፖርቴንም አሳድሽ ሁሉንም ወደ አምባሳት ውሰድኝ ስለው ለሰውየው ቃሉን ቀየረ ሰውዬው። ደግሞ መጀመሪያ እኮ አግዝሻለሁኝ ውክስ ትጀምሪ፣ እኔ ነግራቸዋለሁኝ። እኔ በወር በወር ስምንት መቶ እከፍላታለሁ ለሴትዮዋ። ህግ ያስከፍለኛል ስምንት መቶ ለሴትዮዋ። ይህን ሁላ ነግራቸዋለሁኝ። ያኔ ተተፋቱ ህግ ስምንት መቶ ተቆራጭ የሰራተኛ ደግሞ እኮ መንግስት ያስከፍለኛል ከእኔ መንግስት ይቆርጣል ስመቱ ድርሃሙን። እሷ ግን ስለማትከፍልሽ እኔ። የኢማራት ህግ የሌበር ህግ እንደዚህ ነው። ሁላችሁንም ግዴታ ማወቅም አለብን ለዛ ነው ደሞዛቸው አታስቀሩ የሚላችሁ በፊት ለዛ ነው። አንድ አመት ካለፈበት ካለፈበት ማስረጃ ካለች ማስረጃም አምኑ አይቱ ፍርድ ቤት ማስገደድ አይችሉም። ይህ የማራት ህግ ነው። ስለዚህ ከዛም በፊት የነበረው መጠየቅ አትችም። ከአንድ አመት ወደዚህ ከመጣሽ በደንብ መጠየቅ ትችያለሽ፣ በደንብ ሶ አሁን እኔ የመጀመሪያ ሀቢባ ማወቅ የምፈልገው የፓስፖርት ቁጥር እንድትሰጠኝ ምን ሲቱዌሽን እንደሆነች ሲስትም ላይ ማወቅ እፈልጋለሁ። ሶ እህቴ ትተባበረኝ የፓስፖርት ቁጥርሽን ብትሰጪ፣ ፓስፖርት ቁጥርሽን ንገር ይለ ታሜ። ወይኔ ታሜ፣ ዛሬ ገና ሰማሁኝ፣ አላውቅም ነበረ ከአንድ አመት በላይ ደሞዝ መጠየቅ እንደማይቻል።